ዩቱብ ቻናል ሰብስክራይብ በማድረግ ወዳጅ እንዲሆኑ በአክብሮት እንጋብዛለን። በባለፈው ክፍል በንግድ ውድድርና ሸማቾች ጥበቃ አዋጅ 813/2006 የሸማቾች መብትና በአንድ ነጋዴ ማስታወቂያ በሚነግርበት በሚያስነግርበት ሰዓት ምን ያደርጋሉ የሚሉ የሚሉትን ተግባራት በተመለከተ ቆይታ አድርገን ነበር። በዛሬው ዕለት ደግሞ በአዋጁ የተከለከሉ ተግባራት በሚልና እንዲሁም ደግሞ ክስን የማቅረብ የምርምርና የዳኝነት ስልጣን እናስመልክቶ አጭር ቆይታ እናደርጋለን። አብራችን ቆየ አብራችን ቆየው። መልካም መኩሪያ ነኝ ጠበቃና የሕግ አማካሪ አዋጁ የተከለከሉ ተግባራት በማለት በአንቀጽ 22 ስር በዝርዝር በሰፊው በንዑስ ቁጥር ስር ወደ 18 የሚሆኑ ተግባራትን የተከለከሉ ተግባራት ናቸው በማለት በአዋጁ አስቀምጦ ይገኛል። ይህም አንድ ነጋዴ የንግድ ተግባራቱን ወይም የአገልግሎት አሰጣጡን በሚያከናውንበት ሰዓት ማድረግ ያለበት እና የሌለበትን ተግባራት የሚያስቀምጥ ነው። ማንኛውም ነጋዴ የሚከተሉትን ተግባራት መፈጸም የተከለከለ መሆኑን የሚያስቀምጥ ነው። በንዑስ ቁጥር አንቀጽ በዝርዝር ያስቀመጣቸው ናቸው። የተሳሳተ መረጃ መስጠት በተለይም ይሄ ማስታወቂያ ከማስነገር ጋር ባለፈው ካየናቸው ጋር ተያያዥነት ያላቸው ናቸው። ጥራትን፣ መጠንን፣ የምንጩን፣ ባህሪውን እንዲሁም ውህዱን እና ጥቅሙን መሰረት ያደረገ የተሳሳተ መረጃ መስጠት እንደሌለበት እንትን ይላል። እንዲሁም የሚሰጡት አገልግሎት ወይም እቃ በተለየ ሁኔታ የንግድ እቃዎችን አስመልክቶ ሞዴሉ አዲስ ነው ወይስ ደግሞ አገልግሎት የሰጠ ነው። ይህም አገልግሎት የሰጠው ሪዩዝድ እንዲደረግ ወይም ደግሞ ድጋሚ አገልግሎት እንዲሰጥ የተደረገ ነው ወይም ደግሞ በአምራቹ ተቋም እንዲሰበሰብ የተባሉ መሆኑን መግለጽና እና ይህንንም አለመግለጽ እራሱን የቻለ የተከለከለ ተግባር ነው ማለት ነው። ሌላኛው የነጋዴ ወይም የንግድ ዕቃ አገልግሎት በአሳሳች ሁኔታ መግለጽ የለበትም። አንድን እቃ አንድን አገልግሎት ትክክለኛና ትክክለኛ አገልግሎት የሚሰጥበትን ወይም ደግሞ መስጠት የሚችለውን አገልግሎት በግልጽ መግለጽ መቻል አለበት። ይህንን አለመግለጽ ይሄ በአዋጁ የተከለከለ ተግባር ነው። ሌላም ደግሞ በባለፈው የምንዳየ ነው። በአዋጁ አንድ ነጋዴ አገልግሎቱን ወይ የንግድ ተግባራቱን በሚሰጥ ጊዜ ማስታወቂያ ይሰጣል። ስለዚህ በዚህ ማስታወቂያ መሰረት የንግድ እቃውን ሽያጭ አለመፈፀም ወይም ደግሞ አገልግሎቱን አለመስጠት የተከለከለ ተግባር ነው ማለት ነው። ይሄ በተለየ ሁኔታ ምናልባትም ውስን የአቅርቦት ውስንነት መኖሩን ቀድሞ ካልገለጸ በስተቀር በሸማች በሚፈልገው መጠንም የማቅረብ ግዴታ ይኖርበታል ማለት ነው። እንዲሁም ደግሞ አንድን እቃ የመሸጫ ዋጋ ያቅርቦት ሁኔታ በዚህን ዋጋ በዚህን ያክል እሸጣለሁ ብሎ በሚያሳውቅበት ሰዓት በዛ በማስታወቂያው መሰረት አለመሸጥ የተከለከለ ተግባር ነው። እንዲሁም ደግሞ በተጨማሪነትም አንድን ዕቃ ወይም አገልግሎት በሚሰጥ ሰዓት ነጋዴ ዋስትና ይሰጣል። በዚህ ዋስትና መሰረት እንደ ዋስትናው አለመፈፀም ወይም እንደ ዋስትናው አለማቅረብ አለማቅረብ የተከለከለ ተግባር ነው ማለት ነው። የሚሸጡ እቃዎች ወይም የሚሰጡ አገልግሎቶች በተለየ ሁኔታ የንግድ እቃዎችን በተመለከተ ነው ይሄኛው። ጥገና የሚያስፈልጋቸው መሆን አለመሆናቸውን በግልጽ አድርጎ ወይም ደግሞ እንደማያስፈልገው አድርጎ መሸጥ ራሱን የቻለ ሌላኛው እየተከለከለ ተግባር ነው ማለት ነው። በተጨማሪነት አንድን አገልግሎት ወይም የንግድ እቃ አቅርቦት በንግድ ስራው ከሚታወቀው ደረጃ በታች መሸጥ የለበትም፣ ወይም ባልተሟላ ሁኔታ አገልግሎት መስጠት መቻል የለበትም። በተለየ ሁኔታ አንድን የንግድ ዕቃ ወይም የአገልግሎት ስራ በሚፈጸምበት ሰዓት በአስተዳደር ተቋማት የሚሰጡ መስፈርቱን ማሟላት ያለባቸውና አገልግሎት ከመስጠት በፊት መሟላት ያለባቸው መስፈርቶች ሳያሟሉ መስጠት ይህም የተከለከለ ተግባር ነው። ለጤናና ደህንነት አደገኛ የሆነ ምንጩ ያልታወቁና የጥራት ደረጃቸው የወረዱ አገልግሎቶችን ሞነቃዎችን ማቅረብ የለበትም። ይሄ ሌላኛው የተከለከለ ነው። ማንኛውም የማጭበርበር ወይም የማደናገር ተግባር መፈጸም የሸማቹን መብት ለመጠበቅ አልሆነ በስተቀር አልሸጥም ወይም ደግሞ አቅርቦቱ የለም ብሎ መከልከልም አይቻልም ማለት ነው እንዲሁም ደግሞ በንግድ ሚኒስትሩ በሚመለከተው ሚኒስቴር ተቋም የደረጃ ማህተም ያላቸውን ማህተም አለመጠቀም፣ ከተለጠፈ ዋጋ በላይ መሸጥ ይህም ማለት በተለምዶ የፊክስድ ዋጋ በሚል የሚለጠፍባቸው እቃዎቹ ላይ ያለ በእነዚህ መሰረት አለመሸጥ ወይም ደግሞ በማስታወቂያ በሚነገረው ዋጋ መሰረት አለመሸጥ ክልክል ነው ማለት ነው በአዋጁ መሰረት እንዲሁም ደግሞ በአዋጁ መሰረት በተለያዩ ሸማቾች የመግዛትና አቅም ይሁን የተለያዩ መስፈርቶችን በማውጣት በሸማቾች መካከል ወይም በአገልግሎት ተጠቃሚዎች መካከል አድሎ ማድረግ የተከለከለ ነው። ከዚህም በተጨማሪ አንድን እቃ በማማረጡም ሆነ ዋጋ በመጠየቁ አንድን ሰው አስገድዶ እንዲገዛ ማድረግ እንዲሁም ደግሞ ሕገወጥ የመለኪያ መሳሪያን አለመጠቀም በአዋጁ የተከለከሉ ተግባራት ናቸው ብሎ ያስቀምጧል በቀጣይነት በአዋጁ መሰረት ራሱን የቻለ ባለስልጣን ይቋቋማል። ክስን የመክሰስ የመመርመር እና የዳኝነት ስልጣኑ ምን ይመስላል የሚለውን ስንመለከት እንግዲህ በአዋጁ ራሱን የቻለ አስተዳደራዊ ተቋም መፈጸም የሚችል ባለስልጣን በሚል ይህንን ማሳለጥ የሚችል ተቋም ተቋቁሟል። ይሄ ዋናው ነገር የአዋጁ እነዚህም ባለስልጣናት ማቋቋም ዋና ዓላማው የንግድ ስርዓቱ የተሳለጠና ደንብ ሸማቾች ደህንነቱ የተጠበቀና ጉዳት የማያደርስ ምርትና አገልግሎት እንዲቀርብ ለማድረግ ነው። ይህም ባለስልጣኑ እንግዲህ ሶስት የሆኑ መሰረታዊ ስልጣኖች አሉ። አንደኛው ነገር የተደረገውን ድርጊት እንዲቆም ማድረግ ነው። ይህም ማለት ምንድን ነው? አንድ ነጋዴ የሚፈጽመውን በአዋጁ የተሰጡ የተጣሉበትን ግዴታዎች ሳይፈጽም ሲቀር ወይም ደግሞ መፈጸም የሌለበትን ሲፈጽም ደግሞ እነዚህ ድርጊቶች እንዲቆሙ የማድረግ አንደኛው አስተዳደራዊ እርምጃ የሚወስድባቸው መንገዶች ናቸው። ሁለተኛው በንግድ ውድድር ውድድር በሚደረግበት ጤናማ ያልሆነ የንግድ ውድድር እንዳይኖር አዋጁ በግልጽ ያስቀምጣል። ይህ በነጋዴዎች መካከል የንግድ ውድድሩ ጤናማ እንዲሆን የማድረግ ወይም ደግሞ በንግድ ውድድሩ በአንዱ የበላይነት የተወሰደበት ወይም ጫና የተደረገበትን አካል ካለ የንግድ ድሩ ወደ ነበረበት እንዲመለስ ጤናማ እንዲሆን የማድረግ እርምጃ ይወስዳል። ከዚህም በተጨማሪ ደግሞ በአስተዳደራዊ ሂደቱ ይሄንን ድርጊቶች እነዚህ የተከለከሉ ተግባራትን ፈጽሞ የተገኘ የተላለፈ ነጋዴ ወይም ግለሰብም ሊሆን ይችላል። እንደ ሁኔታዎቹ የአጥፊውን ንግድ ፈቃድ በተለይ ሁኔታ ይሄ ለነጋዴዎች ነው የሚመለከተው። የአጥፊውን ንግድ ፈቃድ መሰረዝ አንደኛው ነው ወይም መሰረዙ እስከ መጨረሻው ድረስ ነው። ከዛም በተጨማሪ ማገድም የሚችልበት አለ ማለት ነው። አዋጁን ለማስፈጸም ራሱን የቻለ አስፈጻሚ አካላትን ያቋቁማል። ይህንን በተመለከተ ምርመራ ማን ያደርጋል? ክስ ማን ያቀርባል? የዳኝነት ስርዓት ውስጥ ምን ይመስላል? የሚለውን በተመለከተ በአንቀጽ 36 ስር ተቀምጧል። አንቀጽ ሰላሳ ስድስት ባለስልጣኑ የራሱን የቻለ በራሱ ጥቆማ በራሱ ወይም በሌላ በማንኛውም ግለሰብ ጥቆማ ሲደረግለት አስተዳደራዊ እርምጃ የመውሰድ የወንጀል ቅጣት የሚያስከትሉ ከሆነ ደግሞ ምርመራ አድርጎ ለሚመለከተው አጋል ክስ እንዲቀርብ የማድረግ እንዲሁም ይሄ እነዚህ ሁኔታዎቹ ሲኖሩ ለመጠርጠር በቂ ምክንያት መኖሩ ሲያረጋግጥ የፖሊስን ትዕዛዝ በመስጠት ለፖሊስ ቀጥታ ትዕዛዝ በመስጠት እንደዚህ አይነት ምርመራዎቹ እንዲመረመር የማድረግ ስልጣን አለው። እነዚህ የመመርመር ስልጣኖች እንግዲህ የሚመሩት በወንጀለኛ መቅጫ ስነ ስርዓት ሕጉ መሰረት ይሆናል ማለት ነው። ከዚህ በተጨማሪ ይሄ ባለስልጣኑ ስልጣኑ ራሱን የቻለ ተቆጣጣሪ ወይም ኦፊሰር በሚባል ስራውን የሚያከናውንበት ምርመራውን የሚያከናውንበት ሂደት አለ። እነዚህም ይሄ ኦፊሰር ምን ስልጣን ይኖረዋል የሚለው በተመለከተ ንግድ ተቋሙ ማከማቻ ስፍራውን በመግባት ተሽከርካሪዎችን በማስቆም ፍተሻ የማድረግ ስልጣን አለ የዳኝነት ክህሎቶቹን በተመለከተ ወይም ይህ ክሴ ማቅረብ ማን ነው የሚያቀርበው የሚለውን በተመለከተ አስተዳድራዊ መስሪያ ቤቱ አስተዳድራዊ እርምጃ የሚወሰድ ባለስልጣኑ፣ እንዲሁም ደግሞ በአስተዳድራዊ እርምጃ የሚወሰድባቸው መስፈርቱ የተደነገገ ነገር ወደፊት የምናያቸውን እዛ ላይ መቅጣት የሚችለው አንድ እንትናለው መደበኛ ወንጀል ሆኖ ተፈጽሞ በተገኘ ሰዓት ደግሞ በአቤቱታውን በማዘጋጀት እና በመመርመር ለሚመለከተው አካል ጉዳዩ በወንጀል ክስ እንዲቀርብበት የማድረግ ስልጣን አለው። ይግባኙን አስመልክቶ በተመለከተ የፌዴራል ይግባኝ ሰሚ አስተዳደር ፍርድ ቤት የሚባለው የባለስልጣኑ የሰጠውን ውሳኔ በሰላሳ ቀናት ውስጥ ለፌዴራል ይግባኝ ሰሚ አስተዳደር ፍርድ ቤት ማቅረብ ይቻላል። ከዚህ በተጨማሪ ይህ እነዚህ ባለስልጣኑ የሰጣቸውን ውሳኔዎች እና በይግባኝ ሰሚው የተሰጡ ውሳኔዎችን በተመለከተ እንግዲህ መደበኛ ችሎቶች የሚያዩበት አግባብ የለም። ምናልባት ማየት የሚችሉ የመሰረታዊ የሕግ አተረጓጎም ስህተት አለበት ብሎ በሚታመን ሰዓት የፌደራል ጠቅላይ ፍርድ ቤት በ30 ቀናት ውስጥ ውሳኔ በተሰጠ በ30 ቀናት ውስጥ አቅርቦ የሕግ ስህተት አሉ የሚሉ ጉዳዮችን ማስመርመር እና ማቅረቢያ ይቻላል። ሆኖም ይህ የፌዴራል ጠቅላይ ፍርድ ቤት የሚያይበት አግባብ የውሳኔውን ትክክለኝነት ወይም የመመርመር ሂደቱ ምን ነበር የሚለውን ሳይሆን በዚህ የአስተዳደር እርምጃ ሂደት ውስጥ የሕግ ስህተት ተፈጽሟል ወይስ አልተፈጸመም የሚሉትን የመመርመር እንጂ የተለያዩ ማስረጃዎችን የመመዘን እንዲሁም ደግሞ ምርመራው አላግባብ ሂዷል የሚልበት ሁኔታ የለም ማለት ነው። የስነ ስርዓት ጥሰት ወይም ደግሞ የሕግ አተረጓጉም ስህተት መኖሩን ሲያረጋግጥ ብቻ ጉዳዩን የመመርመር ስልጣን ይኖረዋል ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ። በቀጣይነት የአዋጁ ጠቅላላ አስተዳደራዊ ቅጣቶቹ ምን ይመስላሉ፣ የወንጀል ቅጣቶቹስ ምን ያክል ያስቀጣሉ፣ ምንስ ሂደት ይከተላሉ የሚሉትን የምናይ ይሆናል። የዩትብ ቻናል ሰብስክራይብ በማድረግ ወዳጅ እንዲሆኑ በአክብሮት እንጋብዛለን። አመሰግናለሁ።